የኢትዮጵያ መድን ድርጅት አዲስ ሪፎርም ውስጥ መግባቱ ታወቀ። በኢትዮጵያ ኢንሹራንስ ኢንዱስትሪ ትልቁን የገበያ ድርሻ የያዘው መንግስታዊ የኢትዮጵያ መድን ድርጅት አዲስ ሪፎርም ውስጥ መግባቱን ታወቀ። ድርጅቱ የተጀመረው አዲስ ሪፎርም መዳረሻ ግቦች መካከል አንዱና ዋናው የድርጅቱ ድርሻ አንድ እንደ ኢትዮ ቴሌኮም መሸጥ ለሚያስችል ሂደት ዝግጁ ማድረግ ነው። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ፣ ድርጅቱ ወደ ተሻለ ደረጃ ይደርሳል ተብሎ የታመነበት ስትራቴጂክ በስራ አመራር ቦርድ እየተዘጋጀ መሆኑንም ገልጸዋል። አቶ አቤል በዋና ስራ አስፈጻሚነት የተመደቡት ከስምንት ወራት በፊት ሲሆን፣ ወደዚህ ኃላፊነት የመጡትም ድርጅቱ በበላይነት የሚመራው የኢትዮጵያ ኢንቨስትመንት ሆልዲንግስ ልዩ ኃላፊነት ተሰጥቷቸው እንደሆነም ተናግረዋል። ከዚህ ኃላፊነቶች መካከል ድርጅቱ እንደ ኢትዮ ቴሌኮም የተወሰነ ድርሻው በሽያጭ የማስተላለፍ ሂደት ብቁ ማድረግ እንደሆነም ተናግረዋል። በተጨማሪም መንግሥት የኢኮኖሚውን ክፍት ለማድረግ ወስኖ እየተገበረ ባለው ሂደት ውስጥ በቀጣዮቹ ጊዜያት የሚመለከተው የኢኮኖሚ ዘርፍ የኢንሹራንስ ኢንዱስትሪው በመሆኑ በዘርፉ ትልቅ ድርሻ የያዘው ኢትዮጵያ መድን ድርጅት ለሚመጣ ውድድር ዝግጁ ማድረግ ሌላው የተጣለባቸው ኃላፊነት መሆኑንም ገልጸዋል። ይህንን ሪፎርም ለመተግበርም የሚያስችል ስትራቴጂክ በድርጅቱ የስራ አመራር ቦርድ እየተቀረጸ መሆኑን የጠቀሱት አቶ አቤል ስትራቴጂውን የመቅረጽ ተግባር በመገባደድ ላይ በመሆኑ በቅርቡ ለውይይት እንደሚቀርብም ጠቁመዋል። ከእስከዚያው ድረስ ደግሞ የድርጅቱ ስራ አመራር ቡድን የሚመጣውን አዲስ ስትራቴጂክ ተቀብሎ መፈጸም የሚችል አውድ በተቃውሞ ውስጥ ለመፍጠር እየተንቀሳቀሰ መሆኑን ገልጸዋል። በዚህ ረገድም ብቁ ሰራተኞች የመመደብና የሚያስፈልግ ብቃት ያላቸው አዳዲስ ሰራተኞች ከውጭ መልምሎ ቅጥር የመፈጸም እንዲሁም የጡረታ ጊዜያቸው የደረሰ ሰራተኞችን በሕጉ መሰረት ለማሰናበት እየተሰራ መሆኑንም ገልጸዋል። እሳቸው ይህን ይበሉ እንጂ ድርጅቱ ለተሻለ ውድድር ለማዘጋጀት ተብሎ እየተወሰደ ባለው እርምጃ በድርጅቱ ነባር ሰራተኞች ላይ ቅሬታን ፈጥሯል። ስማቸው እንዳይጠቀስ የጠየቁ የምንጩ ምንጮች የድርጅቱ ህግና ደንብ ያልጠበቀ የአዳዲስ ሰራተኞች ስራ ኃላፊዎች ቅጥር እየተፈጸመ መሆኑን በመጠቆም ቅሬታቸውን ለሪፖርተር ገልጸዋል። ምንጩ ምንጮች አክለውም አንዳንድ የስራ ኃላፊዎች ያለ አግባብ ከስራ መታገዳቸውና የግዳጅ እረፍት እንዲወጡ መደረጋቸውን በመጠቆም አጠቃላይ ሂደቱ ፍትሐዊ አይደለም ብለዋል። በተለይ በቅርቡ ወደ ኃላፊነት እንዲመጡ የተደረጉ ተሿሚዎቹ ከአንድ ኩባንያ ብቻ የመጡ መሆናቸው ጥያቄ ማስነሳቱንም ሪፖርተር ያገኘው መረጃ ያመለክታል። የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ አቶ አቤል ታደሰ ግን እየተወሰደ ያለው እርምጃ ህጋዊ አሰራር እየተከተለ መሆኑን የገለጹት ድርጅቱ ሪፎርም ለማድረግ በድርጅቱ ውስጥ የነበሩ ችግሮች ለማረም እና ለማስተካከል እየተወሰደ ያለው እርምጃዎች ውጤት እያስገኘ መሆኑንም ገልጸዋል። ለድርጅት ውስጥ ከተጠቀስከ ጠቀመ ድረስ ከየትኛውም ድርጅት ብቁ ልምድና አቅም ያላቸው ሰራተኞች ማምጣት የሚከለክል ህግም ሆነ አሰራር እንደሌለም ተናግረዋል። የጡረታ ጊዜያቸው ባለፈና በተነሱ ኃላፊዎች ምትክ አዲስ ቅጥር መካሄዱን ህግን መሰረት በማድረግ ሶስት የስራ ኃላፊዎች የአመት እረፍታቸውን እንዲወስዱ መደረጉንም ገልጸዋል። እየተወሰዱ ያለ እርምጃዎች በድርጅቱ ስራ አመራር ቦርድ ይሁንታ አግኝቶ እየተፈጸመውን የጠቆሙት ዋና ስራ አስፈጻሚ የሪፎርም ስራ በባህሪ ሁሉንም ሰራተኞች እኩል ሊያስደስት እንደማይችልም ተናግረዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታትኛ